ወንድ ይቀመጣል በወንበር። ሊመርጤ ሄደው ሰው እየጠየቀ ነው የሚያስገባው። ሊመርጥ ሄደው ሰው ማንን ነው የምትመርጡት? እያለ ነው የሚያስገባው። አሁን ሄዱ አቅሩ በራፍ ጋር ወንድ ይቀመጣል በወንበር። አሁን አቅሩ በራፍ ጋ ወንድ ይቀመጣል በወንበር። ልመጥ የሄደው ሰውዬ ማን ነው ሙስ መርጡት እያለ እየጠየቀ ለማስገባት። አሁን ተቀበሌ ልመጥበት የወሰድኩትን ካርድ ልመጥበት የወሰድኩትን ካርድ። ብቻዎትን ነው የሄዱት? እዚያ ምርጫ ጣቢያ? ያኔ ደህና ነኝ፣ ወገብ የሚራመዳል፣ ጉልበት የሚራመዳል። ደህና ነኝ። ብቻዎትን ነው የሄዱት? አዲስ አበባ የኖርኩበት ነው። ጉልጋቶ ልጄ የአስር አመት ሊኮኝ መጥቼ እዚህ ነው ያደኩት። የአዲስ አበባ ሰውኖታ የኃይለሥላሴ ልጅ አራት ኪሎ ነው ያቀሉ ከተማ በሙሉ ደጋ ሁሉ ገበያችን ነው ምንገዛበት። እሺ፣ ምርጫ ገቡና መረጡ። ከዛ ያ ደምጡኝ። እሺ፣ ልመጥ አሁን ቤታችን ቁጭ ብለን፣ በየቤታችን ቁጭ ብለን ወታደር የመንግስት ወታደር በበሁኑ መንገድ ይዞራል በድምጽ ማጉያ፣ መንግስት ሊመረጥ ነው፣ መንግስት ሊመረጥ ነው፣ መንግስት ሊመረጥ ነው። በየቀበሌያችሁ እየሄዳችሁ የምትመጡበት ካድ ውሰዱ አለ። በየቀበሌያችን ሄደን የምንመጥበት ካድ ወሰድን። የሚመረጥ ቀን ልንመጥበት የወሰድነው ካድ ያድን ያድን እሺ፣ ዋናው መንግስት የተመረጠው ከፍተኛ ነው፣ ቀበሌ አይደለም። አሃ የተመረጠው ከፍተኛ ነው፣ ላይ ቀበሌ አይደለም። ልንመጥበት የወሰድነውን እንካ ይዘን ሄድን። አጥሩ በራፍ ጋር በወንበር ወንድ ይቀመጣል። ልንመጥ የሄደውን ሰው እየጠየቀ ለማስገባ አሁን ሄደው፣ እማማ ማንን ነው የሚመጡት? ማን ይመጣሉ? ሄዱ። ሰውዬው በሩ ጋር በወንበር የተቀመጠው ልንመጥ የሄደውን ሰው እየጠየቀ ነው የሚያስገባ። አሁን ቀበሌ ልንመጥበት የወሰድኩት እማማ ማን ነው የመጡት? እማማ ማን የመጣሉ? አለኝ። ይኸው ልመጥበት የወሰድኩትን ከአዲዬ ነው የመጣሁት። ይኸው ልመጥበት የወሰድኩትን ከአዲዬ ነው የመጣሁት። ይኸው እና እኔ የምመጣው አሁን ልመጥ ነው። ልመጥ በጥቻለሁ አንደኛ አንደኛ የተባበሩትን መንግስት ትመጣለህ፣ የተባበሩትን መንግስት ትመጣለህ መርጫለሁ። ሁለተኛ የነሱን ወታደር የኢህአዴግን መንግስትን ትኑ ወታደሩ መርጫለሁ፣ መንግስትን ትኑ ወታደሩ መርጫለሁ። ደግሞ ሁለተኛ የቤት ሰራተኛው ጋራ መንግስቱን ተመሳሌ የሰራተኛው ጋር መርጫለሁ። እግዚአብሔር ያቆይልናል። ከዛ እኔ ሴትዮ ዋናውን መንግስት አውቀው መርጠው የኖሩ ቤት ተሰርቶ ይሰጣቸው ብሎ እጄ መርጬ እጄ ሰጠው። መንግስት ነው ይህን ቤቱን ተነቀው ሰርቶ ያስቀመጠኝ። ወይ ጉድ፣ ወይ ጉድ፣ ወይ ጉድ። አሁን የቁረታ ቦርቦር አንዳንድ ሺህ ብር አንዳንድ ሽብር ጥሎት አሉት። አሁን ጎርጎ የመንግስት መስሪያ ቤት እየወሰደ ዘካ እራስ ዘካ እራስ እየወሰደኝ ጉልበቴ እና ጉልበቴ አይረመድም፣ ወገቤ አይረመድም። አውቃለሁ። ሀኪሞት ሀኪሞት አይደለም እንዴ አውቃለሁ። አውቃለሁ። ይሄ ጉልበቴ እና ጉልበቴ አይረመድም፣ ወገቤ አይረመድም። ዘካ እራስ እየወሰደ እዛው አንድ ሽብር

ስድስት መቶ ብር ይቀረኛል። ስድስት መቶ መቶ ብር ትንሽ ነው። ቁረታውን የሚቀበለው እኮ አሁን የቁረታውን ልቀበል ወደዛ መቶ ብር ቆዩ ደግሞ መልሶ ያመጣበትን መቶ ብር ሚካኤል ደግሞ ሊያቆርበኝ የወሰደበትን መቶ ብር አቁርቦ መልሶ ያመጣበትን መቶ ብር አራት መቶ ብር አሁን አልቆ ያዘኝ። አሁን ማነው ዘካሪያስ ነው ገንዘብ መቶ ብር እንካ መሳ በላ ምግብ ቤት ብሎ መቶ ብር አልቀበልማ። ያው የሰጠሁትን መቶ ብር ደብቁ። ዋናው ነገር ግን ዘካርያስ የሚሉትን ነገር እሺ በሉ። እሺ ወይዘሮ ዝናሽ እሺ። አዎ እኔ እሱን እያዘዝኩት ነው፣ እያዘዝኩት ነው እሱን እንዲያርግላቸው፣ እንዲያርግ፣ እንዲይብሉ፣ እንዲጠጡ እያልኩት ስለሆነ ጭማቂ ጠጡ። እዚህ የሚሰራው ጭማቂ እኔ ነኝ ገዝቼ የምሰጠው። አዎ ይኸው እየጨመቃችሁ ጠጡ። አሁን በኩባያ ጠጡ። ዛሬ ድገሙ። እደግማለሁ። በኋላ በኋላ ድገሙ። እደግማለሁ። ጭማቂ ሲጨምቅ ሁለት ሁለት ኩባያ ነው የምጠጣው። ጎሽ፣ ሁለት ሁለት ኩባያ። እሱ ሲጠጣ እሱም ይጠጣል። ይጠጣል። ይጠጣል። ወይ ጉድ! ወይ ጉድ! እንዳጠጣ ብዬዋለሁ እኮ ይጠጣል